ካቾቻችን የኤምኤን 24/7 አመሻሻችን አሁንም እንደቀጠለ ነው። በርካታ ጉዳዮችን እያነሳሳን ነው። አሁንም እንቀጥላለን። እንግዲህ በኢትዮጵያ በርካታ የአደባባይ በዓላት ይከበራሉ። አሁን ደግሞ ከፊታችን ቅዳሜና እሁድ በተለይ በርካቶች የሚሳተፉበትና በርካቶች የአባል የሚሆኑበት ወይም ደግሞ በርካቶች መገለጫ የሆነው በኦሮሞ ሕዝብ ዘንድ በተለይ የኢሬቻ ሕዝብ እንዲሁም ኢትዮጵያውያን ሌሎችም በጋራ የሚያከብሯቸው ኢትዮጵያ በርካታ ሴቶች አሏት፣ መገለጫዎች አሏት። ሕዝብን ለሕዝብ የሚያስተሳስሩ የሕዝብን አንድነት የሚያ የሚያጠናክሩ መገለጫዎች የሆኑ ብዙ ሴቶች እንዳሉ ይታወቃል። ታዲያ የሆራ ፊንፊኔ በመጪው ቅዳሜ እንዲሁም በቢሾፍቶ ሆራ ሰዲ እሁድ ደግሞ እንደሚከበር ይታወቃል። አሁናዊ ታዲያ በመጪው ቅዳሜ እንግዲህ የሚከበረውን በዚህ በአዲስ አበባ በፊንፊኔ ምን ይመስላል የሚለውን የኢሬቻ አካባቢ ወይም ደግሞ ኢሬቻ የሚከበርበትን አካባቢ ዝግጅቱን አስመልክቶ በአጠቃላይ ካሳሁን አንዱ አለም በቀጥታ ቦታው ላይ ይገኛል። ካሳሁን እንደምናምሽታል በመጪው ቅዳሜ እንግዲህ በርካቶችም የሚሳተፉበት በሚሊዮኖች የሚሳተፉበት ኢሬቻ በዓል በድምቀት እንደሚከበር ይታወቃል። ለዚህም እንግዲህ በርካታ ዝግጅቶች ሲከናወኑ መቆየታቸው የሚታወቅ ነው። ታዲያ አሁናዊ ምን መረጃዎች አሉ ካሳሁን ብታደርሰን ለተመልካቾቻችን። ገናሎ ተስፋ ሆነኝ እንግዲህ ቀደም ብለህ መግቢያ ላይ እንደጠቀስከው የኢሬቻ በዓል በቀጣዩ ቅዳሜ የሆረፊንፊኔ ኢሬቻ በዓል በዚህ በአዲስ አበባ በሆረፊንፊኔ ማክበሪያ ቦታ ላይ መስቀል አደባባይና በተለይም ደግሞ ከዚህ ከኢሴ አካባቢ መሀል ላይ በድምቀት የሚከበር ይሆናል። ይህ የኢሬቻ ፓርክና የሆረፊንፊኔ የኢሬቻ በዓል ማክበሪያ ቦታ አጠቃላይ እንግዲህ ከአሁን በፊትም ለበዓሉ በሚሆን መልኩ በተወሰነ መንገድ የአሰራር ማሻሻያዎችና ለበዓሉ በሚመች መልኩ እንዲሰራ መደረጉ ይታወሳል። ባለፉት ወራት ደግሞ በተለይም አዲስ አበባ የኮሪደር ልማት ስራ መጀመሯን እንዲሁም ደግሞ የወንዝ ዳርቻ ልማት ስራ መጀመሯን ተከትሎ ይህ የኢሬቻ ፓርክ ማክበሪያ ስፍራና የኢሬቻ ማክበሪያ ስፍራና የኢሬቻ ፓርክ ቦታም እንግዲህ በድምቀት መከበሩ በድምቀት ማክበር ይቻልበት ዘንድ የተለያዩ የአሰራር ማሻሻያዎች ወይም ደግሞ የዲዛይን ማሻሻያዎች ተደርገውለት እንደነበረም ይታወሳል። ባለፉት ወራትም እንግዲህ በዚህ በኢሬቻ ፓርክና በኢሬቻ ማክበሪያ ስፍራው ላይ በጣም በርካታ የሚባሉ ምናልባትም ወደ 300 የሚደርሱ እሱ ባለሙያዎች ኢትዮጵያውያን የተለያዩ ባለሙያዎች ኢንጂነሮችና ና የአትክልትና የስነ ውበት ባለሙያዎች ጭምር። ይህ የኢሬቻ ማክበሪያ ስፍራ በምን መልኩ ለበዓሉ በሚመጥን መልኩ መዘጋጀት ይኖርበታል፣ እንዲሁም ደግሞ ለአዲስ አበባ ውበትና ለአዲስ አበባ የኮሪደር ልማት ስራ ጋር በምን አይነት መልኩ መጣጣም ይጠበቅበታል በሚለው ጉዳይ ላይ ሰፊ ጥናቶችን አድርገው ባለፉት ወራት ለ24 ሰዓታት በቀን ለ24 ሰዓታት በሰባት በሳምንት ደግሞ ለሰባት ቀናት እንግዲህ ይህንን የኢሬቻ ማክበሪያ ስፍራና የኢሬቻ ፓርክን ለማስዋብና ለበዓሉ በሚመጥን መልኩ መሥራት ጥረት ሲደረግ ቆይቶ በአሁኑ ሰዓት የኢሬቻ ፓርክ ስፍራ ወደ ማጠናቀቂያ ቦታ ወደ ማጠናቀቂያ ምዕራፍ ላይ ደርሰዋል። እንግዲህ ቀደም ብዬ ባደረግኩት ቅኝትም እጅግ በሚያምር ሁኔታ በአሉ በድምቀት በአሉን በድምቀት ማክበር በሚያስችል ሁኔታ የአካባቢው ውብና የተለየ ድባብ እንዲላበስ መደረጉን ለመመልከት ችያለው። በዓሉ ዓለም አቀፍ በዓል እንደመሆኑ መጠን በጣም በርካታ ቱሪስቶች በርካታ ኢትዮጵያውያን በርካታ የበዓሉ ታዳሚዎች የሚሳተፉበት በዓል እንደመሆኑ መጠን እንግዲህ ይህ ደግሞ ለክብሩ የሚመጥን ደረጃውን ከፍ የሚያደርግ የተለያየ ዲዛይን ያለው የአሰራር ማሻሻያ እንደሚደረግለት ይታወቅ ነበረ። በዚህም እንግዲህ በዓሉ ከውሃ ጋር የተገናኘ ከመሆኑ አንጻር በተለያየ ቅርጽና ዲዛይን የተሰሩ ውሃዎችና ፋውንቴኖች በተለያየ ቦታ ከበዓሉ ከኢሬቻ ባህላዊና እንዲሁም ደግሞ ማህበራዊ ስቴትን የሚያጎለብቱ ዲዛይኖች በዚህ ቦታ ላይ ተገንብተዋል። የኦሮሞን ባህል የሚያጎለብተው አጠቃላይ የኢትዮጵያን ባህላዊ ሴቶች የሚያንጸባርቁ የተለያዩ ሁነቶችም እንግዲህ በዚህ በኢሬቻ ፓርክና ና በኢሬቻ ማክበሪያ ስፍራ ላይ ተገንብተዋል። በአጠቃላይ እንግዲህ ከዚህ ባሻገርም ውብና ንጹህ እንዲሆን ደግሞ አረንጓዴና የአበባ መትከል ስራዎችም ቀደም ብለው ተጠናቀዋል። ከዚህ ባሻገር አባገዳዎች ሀደ ስንቄዎችና ከፍተኛ የመንግስት የስራ ኃላፊዎች የሚገኙበት የአደባባይ በዓል ከመሆኑ በርካቶችም የሚሳተፉበት የአደባባይ በዓል ከመሆኑ አንጻር በርካቶችን በርካታ ኢትዮጵያውያንን ማስተናገድ በሚቻልበት ሁኔታ ላይ ሰፋ ብሎ የኢትዮጵያን ባህላዊ ሴቶች በሚያንጸባርቅ ሁኔታ መገንባቱን ለመመልከት ችያለሁ። ከዚህ በተጨማሪ ግን አዲስ ተጨምሮ የተመለከትኩት እነዚህ አዳዲስ የስክሪኖችም በዓሉ ላይ በጣም በርካታ ሰዎች የሚገኙ ከመሆናቸው አንጻር እዚህ ሆራው ላይ ሆረፊንፊን የሚከበርበት ቦታው ላይ ገዳዎች ላይ በቅርበት መገኘት የማይችሉ ሰዎች ከርቀት ሆኖ በትልልቅ እስክሪኖች መመልከት እንዲችሉ ትልልቅ እስክሪኖችን በተለያዩ አካባቢዎች መገጠማቸውን ተመልክቻለሁ። በአጠቃላይ አዲስ አበባ ዝግጅቷን አጠናቃ የሆራ ፊንፊን የመክ ማክበሪያ ቦታውንና የኢሬቻ ፓርክን ውብና ጽዱ አድርጋ እንግዶቿን በመጠባበቅ ላይ እንደምትገኝ ለመመልከት ችያለው። ተስፋው ነኝ ያለኝ መረጃ ይህንን ይመስላል። ባልደረባችን ካሳሁን አንዱ ዓለም እንግዲህ ቦታው በጣም አምሯል። ሚሊዮኖች ይሳተፉበታል። አዲስ አበባ ከተማ ደምቃለች፣ አምራለች፣ ተውባለች። ኢትዮጵያዊነታችን መገለጫችን ብዙ ነው፣ ህብር ነው እና በህብረ ብሔራዊ አንድነታችን ደግሞ ለኢትዮጵያዊነታችን ጌጣችን ነው እና በጣም ደስ ይላል። መልካም ጊዜ እንደሚኖርም ተስፋ እናደርጋለን። ሁላችንም እንሳተፋለንም። ካሳሁን አንዱ ዓለም አሁናዊ መረጃዎችን ከኢሬቻ በዓል ከሚከበርበት አካባቢ ስላደረስከን መረጃ እጅግ አድርገን እናመሰግናለን። መልካም ምሽት ይሁንልን።